ሰላም ጤና ይስጥልን፣ ክቡራን የዩትብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀረበ ያለው እስከ ፍጻሜው አብራችሁን ቆዩ። የኢንተርኔት አገልግሎት መልሶ ያስጀመረው ታሊባን የማህበራዊ ሚዲያ ይዘቶችን ገደበ። በአፍጋኒስታን በአንዳንድ የማህበራዊ ሚዲያ ገጾች በሚተላለፉ ይዘቶች ላይ ክልከላ መጣሉን የቢቢሲ ምንጮች ገለጹ። ታሊባን በፌስቡክ፣ ኢንስታግራም እና ኤክስ ላይ የሚተላለፉ ይዘቶች እንዲገደቡ መወሰኑን በአፍጋኒስታን ኮሚኒኬሽን መረጃ ሚኒስቴር የሚሰሩ የቢቢሲ ምንጮች ተናግረዋል። የትኞቹ ይዘቶች ላይ ክልከላው እንደተጣለ ግልጽ አይደለም። በካቡል የሚገኙ የማህበራዊ ሚዲያ ተጠቃሚዎች ለቢቢሲ እንደገለጹት፣ በፌስቡክ ተንቀሳቃሽ ምስሎችን መመልከት አልቻሉም። ኢንስታግራም ላይም ገደብ እንደተጣለ ተናግረዋል የታሊባን መንግስት ተቋርጦ የነበረውን የኢንተርኔት አገልግሎት መልሶ ያስጀመረው ባለፈው ሳምንት ነበር ኢንተርኔት ዳግመኛ መጀመሩ ህዝቡን አስደስተዋል ብዙም ሳይቆይ ግን የማህበራዊ ሚዲያ ይዘቶች ክልከላ ተጥሏል የታሊባን መንግስት ውስጥ ታዋቂ ለቢቢሲ በፌስቡክ ኢንስታግራም እና ኤክስ ይዘቶች ላይ ገደብ ተጥሏል በአብዛኛው የአገሪቱ ክፍል ነው እገዳው የተተገበረው ኢንተርኔት ላይ አጠቃላይ ማዕቀብ እንደማይጣል ተስፋ እናደርጋለን ብለዋል። ስለ ተጣለው ክልከላ ከታሊባን በይፋ ማብራሪያ አልተሰጠም። ኢንተርኔት አቅርቦት የሚከታተለው ኔት ብሎክስ የተለያዩ የማህበራዊ ሚዲያ ገጾች ክልከላው መጣሉን አረጋግጧል። ከዚህም ቀድሞ እንደሚደረገው ሆን ተብሎ የተጣለ ዕዳ ነው ብለዋል። ኤኤፍፒ እንደዘገበው በተንቀሳቃሽ ስልኮች ኢንተርኔት አቅርቦት መቆራረጥ ተስተውሏል። በምስራቃዊ የንጋራር ግዛት የሚሰራው የመንግስት ተቀጣሪ እንዳለው ፌስቡክ ቢከፈት ምስሎቹን መመልከት ግን አልቻለም ኢንተርኔት ፍጥነት መቀነሱንም ገልጿል በደቡባዊ ካንዳሃር ግዛት የሚኖረው ነጋዴ ፌስቡክ እና ኢንስታግራም በጣም ማዝገማቸውንም ተናግሯል ታሊባን ከዚህ ቀደም ለምን ኢንተርኔት እንደተዘጋ ባይገልጽም የሰሜናዊ ባላክ ግዛት አገር ገዢ ቃል አቀባይ ኢንተርኔት የተዘጋው ስነ ምግባር የጎደላቸው ድርጊቶች ለማገድ ነው ብለዋል ታሊባን ወደ ስልጣን ከተመለሰ በኋላ በሸራ ሕግ መሰረት የተለያዩ ክልክላዎች ሲጥል ቆይቷል። አፍጋኒስታውያን ሴቶች ለቢቢሲ እንደገለጡት ኢንተርኔት ከተቀረው ዓለም ጋር የሚገናኙበት ልዩ ነበር። ታሊባን ከ12 ዓመት በላይ የሆኑ ሴቶች እንዳይማሩ አግዷል። ሴቶች የሚሰማሩባቸውን የስራ ዘርፎችም ተገድበዋል። ታሊባን በሴቶች የተጻፉ መጻሕፍት በዩኒቨርሲቲዎች ማስተማሪያ እንዳይሆኑ ማገዱም አይዘነጋም።